ሳምሰንግ የተጀመረው እንደ አውሮፓውያኑ አቆጣጠር በ1938 ሲሆን ሲጀምርም አሳዎችንና ሎካል የሆኑ አትክልቶችን ነበር የሚሸጠው። ከዛም አሁን ላይ ሆነን ስናየው ግን ዓለማችን ላይ ካሉ በጣም አስፈላጊና ዋነኛ ካምፓኒዎች መካከል አንዱና ዋነኛው ለመሆን በቅቷል። እኛ ከምናውቃቸው ኤሌክትሮኒክሶች በተጨማሪም መንገዶችን፣ ሆስፒታሎችን፣ ልብሶችን፣ ሮቦቶችንና በጣም ብዙ ነገሮችን ያመርታሉ። ይህ ብቻም አይደለም ለሚሊተሪ ፐርፐዝ የሚውሉ የተለያዩ ታንኮችንና ሄሊኮፕተሮችን ጭምር ይሰራሉ። በቅድሚያ ግን ይህ ሁሉ ታሪክ ከማውራታችን በፊት ልናውቅ የሚገባ አንድ ሰው አለ። ተዋወቁት፣ ሊቢያንግ ቹል ይባላል። እሱ ነው የ28 አመት ወጣት ያለ ሳምሰንግን የመሰረተው። እንደተናገረውም አንድ ቀን ማታ ጋደም ባለበት ሰዓት ነው ጊዜውን ያላግባብ እየጠፋ እንዳለ የተገነዘበው እና በዛችም ቅጽበት ወደ ቢዝነስ መግባት እንዳለበትም የወሰነው ማለት ነው። ሊ መጀመሪያ ሲጀምር ትናንሽ ቢዝነሶችን ቢሰራም እሱ ግን በውስጡ ትልቅ ግብ ነበረው። ለዛም ነው ሳምሰንግ የሚለውን ስያሜ መረጠው። በኮሪያኛ ሶስት ኮከቦች የሚል ፍቺ ይኖረዋል ሳምሰንግ የሚለው ቃል። ይህ ብቻም አይደለም፣ በኮሪያዊ ዘንድ ሶስት የምትለው አል በጣም ትልቅ የሆነ ነገር ለመግለጽ የሚጠቀሙበታል። ፓወርፉል የሆነ ነገር ለመግለጽ ይጠቀሙበታል። በመጀመሪያ ኮሪያ ውስጥ በነበረው ኃይለኛ ጦርነት ምክንያት ሳምሰንግ ይሄን ያለ ይዘልቁ ይቆያል ተብሎ አልታሰበም ነበረ። ከጦርነቱ በኋላ ግን ኮሪያ ውስጥ የተለያዩ የቢዝነስ እንቅስቃሴዎች ይጀመራሉ። ሀገሪቷ ውስጥ የሚገኙ እቃዎች በብዛትም የሚገቡት በኢምፖርት ስለነበረ ሊም ይህንን ከተመለከተ በኋላ ቢዝነሱን ማስፋፋትና በአንድ ነገር ላይ ብቻ መሰማራት እንደሌለበት ወስኖ ስኳር ወደ ማምረት ስራ ይገባል። በመቀጠልም ከዛ ያገኘውን ትርፍ በመያዝ በሀገሪቱ ትልቅ የተባለውን የጨርቅ ማምረቻ ፋብሪካ ይከፍታል። ያም ደግሞ የኋላ ኋላ ልብሶችን ወደ ማምረት ስራ እንዲገባም ትልቅ አስተዋጽኦን አድርጎለታል። እኒህን የመሳሰሉ የተለያዩ ቢዝነሶችን በመጀመሩ ሳምሰንግ በጊዜው የሰዎችን ትኩረት መሳብም ጀምሮ ነበረ። በመቀጠልም ከነዚህ ስራዎች ያገኛቸውን ትርፍ በመያዝ ወደ ሌላ ሴክተሮች መግባት እንዳለባቸው ይወስኑና ስቶር ማረጊያ ቦታዎችን ይገነባሉ። ይህ ብቻም አይደለም፣ የዛ ሰዓት ነው ወደ ኢንሹራንስ ቢዝነስ የገቡት። የሚያስገርመው ነገር ደግሞ በደቡብ ኮሪያ ውስጥ አሁንም ድረስ ትልቁ የኢንሹራንስ ካምፓኒ ሳምሰንግ ነው። እኒህ ሁሉ ተደማምረው በወቅቱ ሊ በሀገሪቱ ውስጥ ከሚገኙ ሃብታም ሰዎች ተርታ እንዲመደብም አስችሎት ነበር። በ1968 የሳምሰንግ ሰራተኞች ተሰብስበው በቀጣይ ምን አይነት ስራ ውስጥ መግባት እንዳለባቸው ይማከራሉ። በውሳናቸውም ወደ ኤሌክትሮኒክስ ማምረት ስራ ለመግባት ይስማማሉ። ስራ እንደመጀመሩም ይህ በምስሉ ላይ የምታዩትን 12 ኢንች ብላክ ኤንድ ዋይት ቲቪ መስራት ችለዋል። የሚገርመው ነገር በጥቂት ጊዜ ውስጥ የዓለማችን አንደኛ ብላክ ኤንድ ዋይት ቲቪ አምራችም ለሞን በግተው ነበረ። የዚህ ውጤታማነትንም ተከትሎ የተለያዩ ኤሌክትሮኒክሶችን ወደ ማምረት ገብተዋል። ለምሳሌ በ1979 ኤሌክትሮ ዌቮችን ይሰሩ ነበር። በ1980 የአየር መቆጣጠሪያዎችን ማምረት ጀመሩ። በ1981 በሚሊዮን የሚቆጠሩ የከለር ቲቪዎችን ያመርቱ ነበር። እንዲሁም 1983 የፐርሰናል ኮምፒውተሮችን ማምረት ጀመሩ። የሚያስገርመው ነገር እነዚህን ሁሉ ነገሮች ሲሰሩ የሚያስፈልጉ የተለያዩ ጥቃቅን ነገሮች አሉ፣ ቦርዶች ላይ የሚገጠሙ ማለት ነው። እነሱንም ሳይቀር ይሰሩ ነበር። ሰርተውም ለተለያዩ ካምፓኒዎችም ጭምር ይልኩ ነበረ፣ እንደነ አፕል ላሉ ትላልቅ ካምፓኒዎች ጭምር። ግን አሁንም ያልጠቀስኩላችሁ ሳምሰንግ በጣም ብዙ ነገሮች ነው የሚሰሩት ለምሳሌ በሳምሰንግ ውስጥ ሳምሰንግ ኬቪ ኢንዱስትሪ የተባለ ትልቅ መርከቦችን የሚሰራ ክፍል አለ። እንዲሁም ደግሞ ሌላም ሳምሰንግ ኮንስትራክሽን ኤንድ ትሬዲንግ የተባለ ክፍል አለ። መንገዶችን፣ ድልድዮችን፣ ፎቆችንና ተነሎችን ይሰራሉ። የሚያስገርመው ነገር በዓለማችን ላይ ትልቁ የሚባለው ፎቅ ዱባይ ውስጥ የሚገኙውን የቡርጅ ካሊፋን ህንፃ ሳይቀርስ በሳምሰንግ ነው የተሰራው። እንዲሁም በደቡብ ኮሪያ ውስጥ የሚገኙ የተለያዩ ህንጻዎች፣ የሳምሰንግ ታወርን ጨምሮ በጣም ብዙ በርካታ ህንፃዎችን ቢውል አድርገዋል፣ መንገዶችን ሰርተዋል። በተጨማሪም አንድ ያልጠቀስኩላችሁ ነገር ሳምሰንግ ለትርፍ ያልተቋቋመ የራሱ ዩኒቨርሲቲና ሆስፒታልም ጭምራለሁ። ሳምሰንግ እነዚህን የመሳሰሉ ስራዎችን ገብተው መስራታቸው በጣም ቀላልና ትንሽ የሚባል ነገር ሊመስል ይችላል ስናገረው ነገር ግን ከምታስቡት በላይ በጣም ውስብስብ ታሪክ ነው ያላቸው። ግን ወደዛ ከመግባቴ በፊት ግን ለዩቲዩብ ቻናል ላይ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ የደወል ምልክቱን ተጫኑ። በቀጣይም እንደዚህ አይነት በጣም አጓጉ የሆኑ ኢንተረስትድ የሆኑ ታሪኮችንና ሐሳቦችን ይዤላችሁ ቀርባለሁኝ። ወደ ቀጣዩ ቪዲዮ አለፍኩኝ። በኮሪያን ጦርነት ወቅት ደቡብ ኮሪያ መጥፎ ሁኔታ ላይ ነበረች። እቃ አታምርትም አታስገባም ነበረ። ፕሬዚዳንቱም ይህንን ከተመለከተ በኋላ ኢኮኖሚውን ለማስፋፋትና ትላልቅ ካምፓኒዎችን ለመደገፍ ይወስናል። ማለትም ሳምሰንግን ጨምሮ ትላልቅ ካምፓኒዎች ልዩ የሆነ የታክስ ቅናሽ እና ከመንግስትም የተለያዩ ድጋፎች እንዲያገኙ የሚያስችል ነገር ነበር በጊዜው ያቀረበላቸው። እና ደግሞ በዛ ጊዜ ኤሌክትሮኒክሶችን የሚያመርቱ ካምፓኒዎች 50% ታክስ ቅናሽ እንዲያገኙ ተደርገው ነበረ። ሳምሰንግ በዛ ሰዓት ትልቅ ካምፓኒ ስለነበረ ከማንም የተሻለ ጥቅማ ጥቅሞችንም ያገኝ ነበረ። ይህ ብቻም ሳይሆን በጊዜው አሜሪካ የምትለቀው ዶላር በብዛት ሳምሰንግ ነበር የሚሰጠው። ይህም ሳምሰንግ በፍጥነት እንዲንሰራራም ትልቁን አስተዋጽኦ አድርጎለታል። የሳምሰንግ መስራት የነበረው ሊም ከመንግስት ጋር የቀረበ ግንኙነት ስለነበረው ተጨማሪ ጥቅሞችን ለምሳሌ ያለገደብ የወደብ አገልግሎቶችን ሊያገኙና ከመንግስት ባንኮችም የሚፈልጉትን ያህል ብድር እንዲወስዱ ማድረግ ችሎ ነበረ። ይህንንም ተከትሎ ሳምሰንግ የሚፈልገውን ስራ ለመስራት በቂ ገንዘብ ነበራቸው። የደቡብ ኮሪያ መንግስትም ይህን ያህል ገንዘብ ማድረጉ በተዘዋዋሪ ተጠቃሚም ነበር፣ ምክንያቱም በጣም ብዙ የሀገሪቱ ዜጎች ነበሩ በሳምሰንግ ውስጥ ተቀጥረው የሚሰሩት። ነገር ግን የመንግስት ተደጋጋሚ እርዳታ በሌሎች ትናንሽ ካምፓኒዎችን እየጎዳ ነበር። እንዴትስ ነው በመንግስት የሚደገፍ ትልቅ ካምፓኒ ትናንሽ ካምፓኒዎች ጋር የሚወዳደረው? ድምጥ ማጣቸውን ነበር የሚያጠፋው። በዚህ ምክንያት ጥቂት የማይባሉ ሰዎች ሳምሰንግን ይጠሉት ነበረ። በ2014 በተደረገ ጥናትም 17% የሚሆነው ጠቅላላ የሀገሪቱን ኢኮኖሚ የያዘው ሳምሰንግ እንደሆነ ተነግሯል። በቤተሰብ የሚመራ ትልቅ ካምፓኒ ልክ እንደ ኤልጂ፣ ሀዩንዳ የመሳሰሉ ካምፓኒዎች ቢኖሩም የሳምሰንግን ያህል ግን አያክሩም ነበረ። ሳምሰንግም በቤተሰቦች የሚመራ ካምፓኒ በመሆኑ ጥቂት ቤተሰቦች በጣም ብዙ ገንዘብና በጣም ብዙ ኃይል እንዲኖራቸው አስችሎ ነበረ። በወቅቱ ሳምሰንግን የመሰረተው ሊቢያን ግቹል በ1987 ሲሞት እሱ የእሱ ልጅ የሆነው ሊኩንሂ በቦታው ተተካ። ከዚህም በኋላ ሳምሰንግና መንግስት ይበልጥ ተቀራርቦ እጅና ጓንት እስከ መሆን ደርሰው ነበረ። የተለያዩ ያልተፈቀዱ ነገሮችን እንኳ ሳምሰንግ ቢያረጉ ከመንግስት ጋር ባላቸው ቁርኝነት የተነሳ ክሳቸው ውድቅ ይደረግላቸውም ነበረ። እንደውም አንድ ሰሞን ላይ የሳምሰንግ መሪ ከደቡብ ኮሪያ ፕሬዝዳንት በላይ ስልጣን እንዳላቸው የሀገሪቱ ህዝቦች እንደሚያምኑና ሳምሰንግም ከህግ በላይ እንደሆነ ህዝቡ እንደሚያምን አንድ ሪፖርት አሳይቶ ነበረ። በጣም አስገራሚ ታሪክ የሚጀምረው ግን አሁን ነው። ሳምሰንግ በ2016 ሳምሰንግ ኖት 7 ስማርት ኖት የተባለ ስልክ ይዘወተው ነበረ። ሽያጩም አሪፍ የነበረ ቢሆንም በተለያዩ ቦታዎች የመፈንዳቱ ዜና ይሰማ ጀመረ። በሲሲቲቪ ካሜራዎች የተቀረጹ የፍንዳታ ቪዲዮዎች በየዜናው ላይ ይታዩ ነበር። Florida man claims he suffered second degree burns when his Samsung Galaxy Note 7 ignited in his pocket. ይህንን ስልክ ይዞ ፕሌን ላይ መውጣት ራሱ ተከልክሎ ነበር በዛ ሰሞን ላይ። ሳምሰንግ እንዳላየ አርጎ ለማለፍ የፈለገ በነበረ ቢሆንም የህዝቡ ጩኸት ግን በቀላሉ የሚታለፍ አልነበረም። ስለዚህም ሳምሰንግ ማምረቱን አቁሞ እንዳለ የተጎዱን ማህበረሰቦች በሙሉ ስልካቸው እንዲመለሱ አድርጓል። በዚህ ምክንያት አምስት ቢሊዮን ዶላር የሚጠጋን ገንዘብ ኪሳራም ሆኖ ነበር በወቅቱ። የሚያስገርመው ነገር ደግሞ ከዛም በኋላ ተሻሽሎ የመጣው ስልክ ራሱ ባትሪው በጥሎ ነበር የሚሞቀው። ለዛም ነው ሳምሰንግ ችግሩ ከባትሪው እንደሆነ ያሳወቀው። ከዛም በኋላ ነበር የሳምሰንግ ስልኮችም ሲል እየሆኑ የመጡት። ነገር ግን ዋና ችግራቸው ብቻም አልነበረም በወቅቱ በጣም እያንሰራራ የነበረው የአፕል ካምፓኒም ጭምር እንጂ። ወደ ኋላ ለመልሳችሁና በ2011 አፕል የአይፎንን ዲዛይን ኮፒ አድርገውኛል ሲል ሳምሰንግን ከሶ ነበረ። ይህ ብቻም አይደለም፣ ስቲቭ ጆብስ ሳይቀር መድረክ ላይ እስከ መናገር ደርሶ ነበረ። በዚህም ምክንያት ሳምሰንጎች ትንሽ ለየት ለማለት ፈልገው ጋላክሲ ኖት ሲሪስ የተባለ እንደ ስራስ መሳይ የራሱ መጻፊያ ያለው ስልክ ለገበያ አስተዋወቁ። በዛም ብቻ ሳያበቁ የተለያዩ ፊቸሮችን እየጨመሩ አሁን ላይ ያሉበት ደረጃ ደርሰዋል። አሁን ላይ ሆነን ስናያቸው ሳምሰንግ ከጎግል እና ሌሎች ትላልቅ ካምፓኒዎችም በላይ የበዛ ትርፍን በያመቱ ያገኛሉ። በ2013 ላይ በተደረገው መረጃም ከ267ሺህ በላይ ሰራተኞች እንዳላቸው ተነግሯል። ከትንሽ ነገርም ተነስቶ በጣም ትልቅ የሆነ ነገር ላይ መድረስም እንደሚቻል ሳምሰንግ እንዳሳዩ አስባለሁኝ። ዛሬ ቪዲዮ በዚህ ተጠናቋል። በቀጣይ በሌላ ቪዲዮ እስክንገናኝ ሰብስክራይብ ያደርጋችሁ ሰዎች ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ቸርን ሰንብት። መልካም ሳምንት።